ዩቲዩብ ላይ ቪዲዮ ዳውንሎድ ማድረግ እንደሚቻል ዛሬ አብረን እናያለን። ከዩቲዩብ ላይ ቪዲዮ ዳውንሎድ ለማድረግ ግን መጀመሪያ ዩቲዩብ ላይ እንገባና የምንፈልገውን ቪዲዮ ሊንክ እንይዛለን ማለት ነው። ለምሳሌ እኔ ይህንን መዝሙር የምትሳሳል የሚለውን ቪዲዮ ማውረድ ብፈልግ ምክንያቱም ስልኬ ላይ ያስቀምጭው ቪዲዮ ወይም ደግሞ ጋላሪ ውስጥ ተቀምጦ ሁሌ መስማት ብፈልግ ኢንተርኔት ሳላበራ እንዴት አድርጌ ዳውንሎድ ማድረግ እንደምችል ላሳያችሁ። እዚህ ጋር ቪዲዮውን ከመክፈታችሁ በፊት ሶስት ነጠብጣብ አለች፣ እዚህ ጋር ቪዲዮ ላይ ከጽሁፉ ጎን ማለት ነው። ሶስት ነጠብጣብ ዋን ስትነኳት ሼር፣ ዳውንሎድ ምናምን የሚል ጽሁፍ ይመጣል። እኔ ሊንክ ስለምፈልግ ሼር እለዋለሁ። ሼር ስል እንደዚህ አይነት ሶስት አማራጭ ይከፍትልኛል። እኔ ግን የምፈልገው ሊንክ ስለሆነ ኮፒ ሊንክ ብዬ ሊንክ ይዛለሁ ማለት ነው። ሊንኬን ከያዝኩ በኋላ ግን የት ነው የሚሄደው? ክሮም ወይም ደግሞ ጎግል ላይ ነው የሚሄደው። እስቲ ጎግላችን ጋኒል ወይ ክሮም፣ እኔ ክሮም ልክፈትና እንደምታዩት ክሮም እየከፈተ ነው። ክሮም ላይ ልሂድና ዩትዩብ ቪዲዮ ዳውንሎደር ብዬ ሰርች ላድርግ። ዩትዩብ ገና ስል ዩቲዩብ ቪዲዮ ዳውንሎደር ብሎ ጻፈልኝ። እናንተም ዩቲዩብ ቪዲዮ ዳውንሎደር ብላችሁ ሰርች ባራችሁ ላይ ጻፉ። ከዛ ሰርች አድርጉ። እኔ ይሄው ሰርች አድርኩት። እንደምታዩት ብዙ አማራጮችን ከፈተልኝ። የመጀመሪያውን ሴቭ ፎርማት ሚለውን ልንከው። ከፈተልኝ። እንደምታዩት የመጀመሪያውን አንድ ስፔስ አመጣልኝ። ኢንተር ዘዩ አርኤል የሚል እዛ ጋር ከዩቲዩብ ማውረድ ከምንፈልገው ቪዲዮ ላይ ያመጣነውን ሊንክ እዚህ ጋ ፔስት እናደርጋለን። ጫና አድርጋችሁ ይዛችሁ ፔስት ማለት ነው። ይሄ የቪዲዮ ሊንክ ነው ማለት ነው። እንደምታዩት ሰርች እያደረገ ነው፣ ቪዲዮ እንዲከፍትልን ማለት ነው። እኛ ያመጣነውን ከዩቲዩብ ላይ ሊንኩን ፔስት ስናደርግ ከስር ቪዲዮን ከፍቶ ያሳያቸዋል። እንደምታዩት እኔ የመረጥኩትን መዝሙር እዚህ ጋ ቁጭ ያደርገልኝ ማለት ነው። ይሄ ለምን ይጠቅመኛል? ለምሳሌ እኔ ቪዲዮን አውርጀው ሌላ ቀን በደንብ መዝሙሩን ለመለማመድ ብፈልግ ሁሌ ኢንተርኔት እያበራውኝ ዩቲዩብ ላይ መግባት አይጠበቅብኝም። ጋላሪ ውስጥ ገብቼ ቪዲዮን መስማት ይችላለሁ ማለት ነው። ልክ እንደዛው ትምህርታዊ ነገሮችን ማወርዳችሁ መማር ከፈለጋችሁ ዩቲዩብ እየከፈታችሁ ኢንተርኔት ምናልባት ልትቸገሩ ስለምትችሉ ስለምትችሉ ጋላሪ ውስጥ አድርጋችሁት ከዛ እየከፈታችሁ መማር የምትፈልጉትን ማዳመጥ የምትፈልጉትን ቪዲዮ በዛ መልኩ አውርዳችሁ መጠቀም ትችላላችሁ። ከዛ እንደምታዩት ከስር ዳውንሎድ ሚል አለ። ዳውንሎድ ሚለውን ተነኩታላችሁ። ምናልባት ምናልባት ሌላ አዶችን ሊከፍት ይችላል። ለምሳሌ ው እንደምታዩት ወደ ጌም አውርድ ኦሪዮን ነገር ላይ ተመዝገምን አሚል ዝም ብሎ አዶችን ሊከፍት ይችላል። እኔ ግን እንደዚህ አይነት ነገር ሲመጣ ባክለዋለሁ ባክለዋለሁ አሁንም እዛው ቦታ ይወስደኛል። መልሼ ዳውንሎድ እለዋለሁ። እንደዚህ ዳውንሎድ እያላችሁ ሲያስቸግራችሁ እያችሁ እዚህ ጋ ኮንቲኒዩዊንግ ዊዛውት ሪስትሪክሽን ምን አሚሉ ኖቲፊኬሽኖችን አዶችን እያመጣልኝ ነው። እኔ አልፈልግም፣ ባክለዋለሁ። አሁንም አሁንም ባክለዋለሁ። ሲያስቸግራችሁ እንደዚህ አሁን ቤቲንግ እየከፈተልኝ ነው ያልጠየቁትን በስልካችሁ ባክ ትሉትና ወደ በፊቱ ቦታ እንዲመለሳችሁ ማለት ነው። መልሶ መልሶ እያመጣብኝ ነው። እስ ባክ ልበለው ወደ ጎግል መለሰኝ ማለት ነው። ሰርች መጀመሪያ ሰርች ወዳረኩት እሺ በምታዩት መልኩ እንደዚህ ያመጣላችኋል። ከዛ ዳውንሎድ ቪዲዮ የሚለውን ስትነኩት ቀጥታ ከላይ ስልካችሁ ላይ መመልከት ትችላላችሁ። ኖቲፊኬሽን ይደርሳችኋል፣ ዳውንሎድ እያደረገ ነው። ቀስት ከላይ በግራ በኩል ስክሪናችሁ መጨረሻ አናቱ ላይ የዳውንሎድ ምልክት ገባውጣ ገባውጣ ትላለች እና እሱን ከላይ ስልካችሁን ገለጥ አድርጋችሁ ውስጥ ገብታችሁ ብታዩ ይኸው ዳውንሎድ እያረገ ነው። እሱን መንካት ነው ለማቆም ከፈለጋችሁ። ይሄው በዚህ መልኩ ዳውንሎድ እያደረገልኝ ነው። እኔ ስለማልፈልገው ኤክስ አድርገው፣ ግን ዳውንሎድ አድርጎ ሲጨርስ ቀጥታ ሄዳችሁ ጋላሪ ውስጥ ማግኘት ትችላላችሁ። ከዩቲዩብ ላይ በዚህ መልኩ ቪዲዮ ዳውንሎድ አድርጋችሁ መማርና ማዳመጥ ትችላላችሁ። ቪዲዮን ከወደዳችሁት ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።